አይነበሴሮ አፍቃሪ ከሚለው ታሪክ ክፍል አስራ ሁለት ሱሌይማን ከዶክተር ያሬድ የሰማውን የምስራች ገና ሳይጨርስለት እሱ ቀደመው። ያሬድ ደነገጠ፣ አለውም፦ እንዴ የሚገርም ነው! በምን ልታውቅ ቻልክ? ገና እኮ እነሱ ዛሬ መግባታቸው ነው። በጣም በጣም ገርሞኛል። እንዴት ልታውቅ ቻልክ? ቆይ ሱሌይማን፣ መረጃው አለክ ማለት ነው? አለው። ሱሌይማንም አይደለም ታሪኩ ረጅም ነው። የሆነ ቀን እስኪ ቀስ ብዬ አጫውትሃለሁ። አሁን እኔ እነሱ ወደዚህ መምጣታቸውን ብቻ ነው የማውቀው እንጂ በእነሱ የመጠቀም እድሉ እንኳን የለኝም። ስለዚህ አንተ ያገኘኸው እድል ካለ በዛ መንገድ በዛ መንገድ እሞክራለሁ አለው። ዶክተር ያሬድም እንዲህ ሲል ቀጠለ ምን መሰለህ ሱለይማን አሰላሙ አሌይኩም ወረህመቱ ላሂ ወበረካቱ ድናየ ተከበሯችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ እኔ በጣም ሰላም ነኝ አልሐምዱ ሊላ እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ አይነ በሲሮ አፍቃሪ ከሚለው ታሪክ ክፍል አስራ ሁለት ደርሰናል አሁን እነሱ እኛ ሆስፒታል መጥተዋል ለኛ ሆስፒታል የሰጡን ኮድ የአምስት ሰው ነው አምስት ሰው በነጻ ሊያክሙልን ማለት ነው እኛ ሀገር በፍጹም በፍጹም የሌለ ሕክምና ነው። ወደ ውጭም ቢሆን በቀላሉ ተወጥቶ መገኘት የማይችል ሕክምና ነው። አብሶ እንዳንተ አይነት በአደጋና በተለያየ መንስኤ ድሮ ያዩን የነበረው በሁኔታዎች አይናቸውን ላጡ ሰዎች ፍጹም የሆነ መፍትሄ እንዳላቸው በደንብ አድርገው አስረድተውናል። በሰጡንም ወረቀት ላይ አይተነዋል። ስለዚህ ገና እኔ ወረቀቱን ስመለከት አንተ ነህ ውስጤ ላይ የነበርከው፣ አለው ሱለይማን በጉጉት ታዲያ ታዲያ ለምንድን ነው ዱአ አድርግበት ያልከኝ? ማለቴ ዱአ አስፈላጊ ቢሆንም ትንሽ የዘጋኸው ነገር እንዳለ ያሳበቀ ለምንድን ነው ሲል ጠየቀው። ዶክተር ያሬድ ቀጠለ፣ ጥሩ ጥያቄ ነው። ኤውልህማ የእነዚህ ልኡል ቡድን እድል ወደ እኛ ሆስፒታል ከመጣ በኋላ የሐኪሞች ቦርድ በደንብ አይቶት ተወያይቶበት፣ ኃላፊዎችም ጭምር አይተውት ፈርመውበት እና ውይይቱ ምንድነው የጸደቀው፣ አሁን ጋር አካባቢያችን ላይ እና ከሆስፒታላችን ጋር በጣም ቅርብ የሆነ ቁርኝት ያላቸው እንዳንተ ማየት የተሳናቸው ሰዎች በጣም በጣም አቅማቸው የደከመ በዚህ ልክ እርዳታ የሚያስፈልጋቸው ወደ መቶ ሰማኒያ ሰባት ሰዎች ማለት ነው፣ አለ ሱለይማን ተስፋው ጭልም ሲልበት ቱቦው ሲቀጥንበት ይሰማው ይሰማው ተሰምቶት የነበረው ደስታ ቀዝቀዝ ትኩስ የነበረው ልብ ልብ ሲልበት ስልብ ሲልበት ውስጡ ይሰማዋል እንደማወቅ እንደማመጡም አደማመጡም በጉቦ ጉጉቱንም ቀነሰ። አሳይቶ የነሳው መሰለው። በቃ እድል የለህም የተባለ ያህል ተስፋ ወደ መቁረጥ ወደ ሚዛን ውስጥ ገባ። ዶክተር ያሬድ ቀጥሏል እና አሁን የሐኪሞች ቦርድ የወሰነው ምንድነው? ለመቶ ሰማኒያ ሰባታችሁም እጣ እንዲወጣ ነው። እጣ ወጥቶ ከእጣው መካከል የአምስት ሰዎች ብቻ ነው የሚመረጡት ከነዚህ አምስት ሰዎች አንተ አንዱ እንድትሆን ነው። እንግዲህ ዱአ አድርግ፣ እኔም እጸልይልሃለሁ። ያልኩህ ተረድተኸኛል አይደል? አለው። ሱለይማን በሀሳብ ሌላ ቦታ ሄዷል። እንዴት አይኑ በርቶለት መርየምን አገኝቶ የደስታ ህይወት ከሷ ጋር የተመኘውን አለም እንዴት እንደሚኖር በአረንጓዴ ሁኔታ እየሳለ ነው። ዶክተር ያሬድ ሱለይማን አልማ አላሰማኸኝም እንዴ? አለው ሱለይማን ነቃ አለ። ያለውን ግን ሰምቶታል በደመ ነፍስ ቢሆንም። አረ ሰምቼሃለሁ ሰምቼሃለሁ፣ እኔ እንጃ በቃ አላውቅም አለ ተስፋ መቁረጥ ባዘለ ስሜት። ዶክተር ያሬድም አይ፣ እንደዚህማ እንዲደብር አልፈልግም። የምስራች ብዬ ከነገርኩ በኋላ በዚህ ልክ እንድታደርግ አልፈልግም የቻልኩትን ያህል በማድረግ ሞክራለሁ። ይበልጥ አስፈላጊ እንደሆነ ያንተ ጉዳይ ያው ሌላኛው ሰብአዊ የህይወት ቀውስ፣ ያለፈ ህይወትህ መርሳት እና ሌሎችም ያጣሀቸው ነገሮች ለነሱ በደንብ በማቅረብ ግፊት ለማድረግ እሞክራለሁ። ያው ጠባብ ነው እድሉ፣ ግን በዚህ መንገድ ለመሞከር የቻልኩትን አደርጋለሁ። ከዛ ውጭ ግን እጣ ውስጥ ስላስገባሁክ እጣው ነገ ጠዋት ነው የሚወጣው። እንግዲህ በደንብ በደንብ አድርገህ ትጸልይበታለህ ብዬ ተስፋ አደርጋለሁ። ከተሳካ ምንም አትጠራጠር፣ በቀናቶች ውስጥ ምድርን ደግመህ ታያታለህ ማለት ነው አለና ልብ የሚያሞቅ ተስፋ ሰጠው። ሱላይማንም ደስ አለው። እሺ፣ እሺ አደርጋለሁ፣ የቻልኩትን አደርጋለሁ፣ በደንብ ተስፋ አደርጋለሁ አለና አመስግኖ ስልኩን ዘጋ። ወደ ኡማ ዞሮ ኡማ ኡ ማልንገሮትማ ብሎ ነገራቸው። አህመድ ቤት ውስጥ ተቀምጦ እቃዎችን በማስተካከል ላይ ሳለ አንድ ስልክ ተደወለለት። ስልኩን ያውቀዋል። ሲዞርባቸው የነበሩት የአስጎብኝ ድርጅቶች መካከል አንዷ ሰብለ የምትባለዋ ስልክ ነው። ስልኳን ስለመዘገበው አነሳና ሄሎ ሰብለ አላት። እሷም እንዴት ነህ አህመድ ሰላም ነህ ወይ አለችው። አህመድም ሰላምታዋን መለሰ። አዲስ ነገር መኖሩን ጠየቀችውና ምንም አዲስ እንደሌለ ነገራት። ሰብለም አያይዛ አንድ ጥሩ ዜና ልንገርህ ነው አህመድ፣ ልነግርህ ነው አህመድ። ደስ አለው። ንገሪኝ ንገሪኝ ሰብለ ምንድነው አላት። አህመድ ለጐበኘባቸው ድርጅቶች በሙሉ መሪ መሪዎቹን የተሻለ ብሎ ያሰባቸውን ጥሩ ገንዘብ በመስጠት እናቱን ለመፈለግ የረዳው ዘንድ ጭልፊት ወይም አማራ ጥንብ አንሳ ቀላቢዎች እነማን ናቸው? ሲል ጠንከር ያለ ፍለጋ እንዲያደርጉለት ጉርሻ ሰጥቷቸው እንዲያፈላልጉ ኃላፊነት አንሮባቸው ነበር። ከነዚህ መካከል እንግዲህ ቀድማ ደዋይዋ ሰብለ መሆኗ ነው አለችው። አህመድ ባርከኝ መሰረት ዋናውን ስራዬን ጥዬ ከጠዋት እስከ ማታ ሀገራችን ላይ ያሉ ከተሞች ላይ ያሉ ሁኔታዎችን ሁሉ ፋይል እያገላበጥኩ ያየሁ በደንብ እያነበብኩ ነበር። እና አንተ ከነገርከኝ ነገር ጋር ፍጹም ፍጹም የሆነ አንድነትን የተገኘበት ከተማ አግኝቼልሃለሁ አለችው። አህመድ ደስ አለው፣ ከመቀመጫው ተነሳ። ንገሪኝ፣ የት ነው አላት። ሰብለም እንዳልከኝ ከእኛም አልፎ አሞራ የሚቀልቡ ከእኛም አልፎ የምትለዋን ቃል ያዛት። ከእኛም አልፎ ማለት ሰው እርስ በእርስ? ለመመጋገብ በጣም ቅርብ ነው። ቀላል ነው። ሰው አንዱ ባይኖረው አንዱ ያበላዋል። ነው ቃሉ አንተ እንዳልከኝ ከሆነ ማለት ነው። ከኛም አልፎ ብሎ ደግሞ ወደ አሞራዎች ከሄዱ አሞራዎችን የሚቀልቡት በደንብ ለአሞራና ለጭልፊቶች የዚህን ያህል ተግተው ሲሰሩ የሚያገኙትን ሀረሮች ናቸው። ሀረር ከጀጎል አቅራቢያ እንዳሉ ነው የሰማሁትኝ። አንድ ጊዜማ፣ አረ ሄደን በዓይናችን አይተነዋል እኮ። ብዙም ትኩረት ስላላደረኩበት ቀለል ያለ ፈገግታ ቸሪያቸው ነበር የሄድኩት። እንዴት እንደረሳሁት እንኳ አላውቅም አለችው። እርግጠኛ ነሽ? የምርሽን ነው ሰብለ? የምርሽን ነው? ሰብለም በአብራቆ በደስታ ብዛት ብትገረምም እናቱን ፍለጋ ስለሆነ ይገባዋል ስትል በልፋቷ እየተደሰተች ንግግሯን ቀጠለች። ውድና የተከበራችሁ የቻናል የቤተሰቦች ክፍል አስራ ሁለት እዚህ ድረስ አንብቤላችኋለሁ። ቀጣይ ክፍል አለው፣ አላለቀም። ቪዲዮ እንዳይረዝምባችሁ ብዬ ነው። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ያለ ሰላም ያደርጋችሁ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ለቤት የአዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ላይክ፣ ሸር አድርጎ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ባይ ባይ።